ብታምኑም ባታምኑም ብትፈልጉ እመኑኝ ብትፈልጉ አትመኑኝ፣ የራሳችሁ ጉዳይ ማለት ነው። ያለ እውነታ ግን ከመናገር ወደኋላ አልልም፣ እውነታውን እናገራለሁኝ። እውነታ ሲነገራችሁ መቀበልም ማመንም አትፈልጉም ማለት የራሳችሁ ጉዳይ የራሷችሁ ጉዳይ ኦኬ ግን ይህን ቪዲዮ እባካችሁ እባካችሁ ለሀይሚ አድርሱልኝ ማለት ነው ለሀይሚ አድርሱልኝ እኔ የተነገረኝን ማስረጃ መረጃ ከፈለጋችሁ በድምፅ አምጥቼ ልቀቂው በሉኝ ኮመንት ላይ እናንተ ኃላፊነት ከወሰዳችሁ የነገረኝን ሰው እራሱ ሙሉ ድምፁን አመጣላችኋለሁ እናንተ የምታውቁት ከነ ቡርኬ ጋር የሚበላ ከነ ቡርኬ ጋር የሚጠጣ ሰው ነው ይሄ ሰውዬ ይሄ ልጅ አሁን የመጣው ልጅ የነገረኝ ሳይሆን ይሄ አሁን የመጣው ትላንት አበባ የሰጣት ልጅ ልጅቷ ገንዘብ ረብጣ ዶላር ሰጥተው ነው እንጂ በፍጹም ሃይሚን አፍቅሯት ሃይሚን ወዷት አይደለም። ምክንያቱም ልጅቷ ከአለችበት ሀገር ወደ ኢትዮጵያ ልትመጣ ነው። ኢቨን ሆቴል ሁሉ ሳይቀር ነው የተከራየላት ልጁ ማለት ነው። ልጁ የተከራየላት ሆቴል ሳይቀር የተከራየላት ገባችሁ። ሃይሚን ወጥመድ ውስጥ እየከተቷት ያሉት ለምንድን ነው? ሃይሚና ቡራ ከተለያዩ ከተጣሉ፣ በቃ አልፈልግህም አልፈልግሽም፣ አንቺም የራስሽን ህይወት ኑሪ፣ አንተም የራስክን ህይወት ኑር ከተባባሉ ልጅቷ ቡርኬን ማግኘት ሁለተኛ እድል ስላላት ያንን ለማድረግ ነው። ከፈለጋችሁ ስሙኝ ካልፈለጋችሁ አትስሙኝ። እውነታው ግን ይሄ ነው። ትክክለኛ እውነታው ይሄ ነው። አስቡት። ሰው ገንዘብ ተከፍሎት፣ እሱ ብር ተቀብሏል። ልጁ ብር ተቀብሏል። ትናንትና ሆን ብሎ ነው አበባ ለእሷ የሰጣት ማለት። ሆን ብሎ ሆን ብሎ ነው አበባ የሰጣት። አበባው ላይስ ምን ነበረበት? ይህን ታቃላችሁ? አያችሁ፣ እናንተ አታቆሙ። አበባው ላይስ ምን ተደርጎ ነው የሰጣት? አስባችሁታል። እኔ በጣም የማዝነውና የሚያሳዝነኝ ነገር ምን እንደሆነ ታውቃላችሁ? እኛ ማለት ነው መረጃ ይደርሰናል። እያንዳንዱ እየሆነ ያለው ነገር እኛም የምናወራው ነገር ነው እየተፈጸመ ያለው እየተደረገ ያለው ገባችሁ። ልጅቷ ትመጣለች። እመኑኝ ትመጣለች። ልጅቷ ገንዘብ ዶላር ሰታው ልጁ ደህንነቱን አስጠብቃ የሚያድረው እንኳን ልጁ የሚያድረው እንኳን የሚያድረው እንኳን አሁን ሆቴል ውስጥ ነው። ልጅቷ ገንዘቧን ኢንቨስት እያደረገች ያለችው ቡርኬና፣ ልጅቷ ያለፈ ህይወት አላቸው። ጓደኛው ነበረች የቡርኬ ፍቅረኛ ነበረች። ይሄ ሲባል አትወዱማ፣ እውነቱን ነው የምነግራችሁ። ፍቅረኛ ነበረች ግን ተለያይተዋል። በምን ምክንያት ነው የተለያዩት የሚለውን ይሄ ፐርሰናሊ ነው እኔ ማውራት አይጠበቅብኝም። ከቡርኬ ጋር ግን የፍቅር ጓደኛው ነበረች፣ ሀይሚና ቡርኬ ከመገናኘታቸው በፊት በቃ ግን ተለያይተዋል። ሰው ደግሞ ይገናኛል፣ ይለያያል። ግን አሁን ደግሞ ስታስበው ገንዘብ አላት፣ ብር አላት፣ እራሷ ህይወቷን ቀይራለች፣ የተሻለ ሀገር ሄዳለች። ሰ አሁን ቡርኬን ትፈልገዋለች፣ ፍቅሯ አልወጣላትም። ቡርኬን ደግሞ ከሀይሚ እጅ ደግሞ ለመውሰድ ደግሞ ምን አደረገች? ይሄንን ልጅ በገንዘብ ገዝታ አመጣች። ስለዚህ አሁን ቡርኬና ሀይሚ ሁለቱ በጠረጴዛ ዙሪያ፣ ሀይሜን ብትወኝ፣ በቃ ቱክቱክቱ የሚለውን ነገር አቁሚ፣ ቀንሺ፣ በቃ ቡርኬን በጠረጴዛ ዙሪያ አስቀምጠሽው ተነጋገሪ። በቃ ያለፈ ታሪክ ነው እያለሽ ከሆነ ይሄ ልጅ ከየት እንደመጣ ቁጭ ብላችሁ በጠረጴዛ ዙሪያ መነጋገር ይሻላል ወይስ ቡርኬን ማጨናነቅ ይሻላል? ሀይሜ የምሬን ነው የምነግርሽ። እኔ በእውነት አንድም ቀን እንደዚህ ተናግሬ አላውቅም። ግን እውነታ ቡርኬና ሃይሚ እንዳይለያዩ ከፈለጋችሁ ሃይሚን ቀዝቀዝ በይ በሏት። በቃ ሀይሜ ቀዝቀዝ ማለት አለባት። ነገሮችን በደንብ ዴቴል ገብታ መረዳት አለባት። እንዴ መረዳት አለባት። እንዴ ልጁ አበባ ሲሰጣት እኮ አበባውን ፊቱ ላይ ወርውራበት እኮ እና አንተ ብላ እኮ ቡርኬን ወደ ጓዳ ወይ መኝታ ቤት የሆነ ቦታ ላይ አስገብታ እኮ ያለውን ሪያሊቲ ከካሜራ ጀርባ እውነታውን መንገር አለባት። ቡርኬም ደግሞ እንደዛው ማድረግ አለበት መለያየት የማይፈልጉ ከሆነ። አለበለዛ ግን እች ልጅ ማነው ነው ቡርኬና ሀይሚን ለመለያየት ከገንዘብ አስቡት፣ ከገንዘብ በባለፈ ደግሞ ሌላ ብዙ ነገሮችን ልታደርግ ትችላለች። በጣም ብዙ ነገር ልታደረግ ትችላለች። ስለዚህ እኛ እውነታውን መረጃ ሲደርሰን ስንነግራችሁ መስማት አትፈልጉም። እኛ ምን አገባን? እኛ ያለውን የተሰጠን መረጃ ነው ለእናንተ የምናደርሰው። እናንተ እውነት ሃኒ ምንም አይደርስብሽም፣ ሃኒ ምንም ማንም አያረግሽም። እስኪ የተላከልሽን ድምፅ፣ ማነው ይሄንን የነገረሽ የሚለውን ነገር አምጡና ንገሩኝ፣ አምጡና ንገሩኝ። አተ ቡርክን ሳይቀር ራሱ ማለት ነው ከሌላ ሴት ጋር አሁን ቡርክን ሳይቀር ሌላ ሴት አዘጋጅታለታለች ልጅቷ፣ እንደዚሁ ገንዘብ ከፍላ የሰው ልጅ ዛሬ በገንዘቡ ብዙ ነገር ያረጋል። ገባችሁ ሰው ዛሬ በገንዘቡ ብዙ ነገር ያደርጋልም ያስደርጋል። ስለዚህ ይሄ ጉዳይ ዲቴል ገብተው ሁለቱ ሃይሚ በተለይ ሴት ናት፣ ቀዝቀዝ በይና እንደ ሴት ረጋ ብለሽ ቡርኬ፣ ይሄ ነገር እንዴት ነው? ለምንድን ነው ማን ላከው? ብላችሁ እንዴት ነው እናንተ ማትነቁት እንዴ? እንዴት ነው ማትነቁት? ይሄ ልጅ በአጋጣሚ መጥቶ በቃ ውዳት አለው። በአጋጣሚ መጥቶ አበባ ይዞ ሲመጣ ፎር ዋት ሪዘን ለምንድን ነው ብለሽ ለምን አትጠይቂም እንዴ? እንዴት አታጠይቁም? ለምንድን ነው ማታገናዝቢ ማን ለምንድን ነው ቡርኬ፣ አንተስ ብትሆን ለምን አትጠይቃትም? ቁጭ አርጋሃት በእርግጥ አንተ እየሞከርክ ነው። ሃይሚ ግን ማዳመጥ አትፈልግም። ለምን እንደሆነ ባላቅ ማለት ነው ጋይስ። ስለዚህ እኔ ሀይሚ፣ እንደ እህቴ የምመክርሽ ነገር ቢኖር ቆም ብለሽ አስቢ፣ እንዳትቀደሚ፣ ሞኝ እንዳትሆኝ። እንደዚህ ባልሆነ በትንሽ ነገሮች ከቡርኬ ጋር ብትለያየ ይውልሽ። ቡርኬ ወንድ ልጅ ነው። ወንዶች ደግሞ እንደኛ አይደሉም። ስንቴ ነው ምነግርሽ? ሴትና ወንድ አንድ አይደለም። ወንዶች ስሜታዊ ናቸው። አሁን በብስጭት በቃ እንደውም ምን ታመጫለሽ እኔ እሄዳለሁ እንደውም ምናምን ብሎ ከእሷ ጋር ወሬ ወይ ግንኙነት ቢጀምር ምትጎጆ አንቺ ነሽ። ኦፍኮርስ ትዋደዳላችሁ፣ ትፋቀራላችሁ። ግን በሰው መጣላት የለባችሁም። ልጁ ተልኮ ነው፣ ገንዘብ ተከፍሎት ነው። ድብና አርጋ ገንዘብ ተፍላው ነው። ለቡርኬ ሌላ ሴት ሁሉ ተዘጋጅቶለታል። አሁን ለቡርኬ ማለት ነው ሌላ ሴት ሁሉ ገባችሁ። ይሄን እንትን እንድትል ማለት ነው። ይሄ የቡርኬንና የሀይሜን ህይወት እንድታበላሽ የምትመጣ ሴት አለች። ጠብቁ ልብ ብላችሁ ሀኒ፣ እንዲህ ብለሽ ነበር ብላችሁ ካልሆነ ተታዘቡኛላችሁ። ጠብቁ። ያለው እውነታ ይሄ ነው። እኛ ስንነግራችሁ እናንተ መስማት አትፈልጉም። እውነት ሲነገራችሁ እናንተ የምትፈልጉት ምንድን ነው? ሀይሚና ቡሬ በቃ ባካችሁ ታሪቁ ምናምን። እውነታው ይሄ ነው፣ ይሄ ነው። ልጁ ገንዘብ ተከፍሎታል። ገና እስከ ጥግ ድረስ ይሄዳል። ብር የቀመሰ ሰው ደግሞ ታውቃላችሁ። ስለዚህ ሁላችሁም ለሀይሜ ምክር ነው መምከር ያለባችሁ፣ ምከሯት ሀይሚ ብልጥ ትሁን። ሀይሚ ሞኝ መሆን የለባትም። ሞኝ ናት ሀይሚ የዋህናት በጣም የዋህናት ከልክ ያለፈ የዋህናት ሰውን በጣም በቀለ ሰው ታዝናለች። ሰው ክፉ ይሰራብኛል ብለ አታስብም። ሰው ይሄ ነገር ደግሞ ይጎዳታል እና ሀይሚዬ፣ በጠረጴዛ ዙሪያ አውሩ የከፋ ነገር ሳይመጣ።